አርቲስትና ኮሜዲያን ፍሬ ህይወት ባህሩ በድንገተኛ ህመም መስከረም 22 ቀን 2018 ዓ ም ከዚህ ዓለም በሞት ተለይታለች። አርቲስት ፍሬ ህይወት ባህሩ ከአባቷ ከአቶ ባህሩ ለጋስና ከእናቷ ከወይዘሮ ውቢት በየነ በ1951 ዓ ም የተወለደች ሲሆን በተለምዶ ጣሊያን ሰፈር ከሚባለው ቦታ ነው ያደገችው። ፍሬ ህይወት በአጋዚያንና በአርበኞች ትምህርት ቤት የተማረች ሲሆን ገና በልጅነቷም የኪነ ጥበብ ፍቅር ነበራት። አርቲስቷ በአገር ፍቅር ቲያትር ቤት በ1969 ዓ ም በውዝዋዜና ዳንስ ከተቀጠሩትና ችሎታቸውን በመድረክ ካሳዩት ከያንያን መካከል አንዷ የነበረች ስትሆን ጎበዝ አክሮባቲስትም ነበረች። ከዚያም ወደ ቲያትር ተቀላቅላ በርካታ ቲያትሮችን በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከል ታጋይ ሲፋለም፣ የፊት ዕድፍ፣ ረመጥ፣ ነቃሽ ፎርፌ፣ የቀለጠው መንደር፣ የፕላስቲክ ህንፃና እዩ ማጨድ የተሰኙ ትገኙበታል። በተለይ የቀለጠው መንደር ቲያትር ላይ ልዩ ክህሎቷን ማሳየት ይችላለች። በተፈራ ወርቁ በሚመራው ተስፋ ኢንተርፕራይዝ ውስጥ በሙያዋ ያገለገለችው ፍሬ ህይወት ባህሩ በሁለገብነቷ ብዙዎች አድናቦት ቸሯታል። ከተሳተፈችባቸው የፊልም ስራዎቿም በከፊል መከንክ፣ ለሴቶች፣ ጉራማይሌ፣ እጅጋየሁና እያንጓለለ የሚሉት ይጠቀሳሉ። በአጠቃላይ በጥበቡ ዓለም 48 ዓመት የቆየችው አርቲስት ፍሬ ሕይወት ሁለገብ መሆኗ ይነገራል። አርቲስቷ በአንድ ወቅት በቴሌቪዥን ጥበብ በፋና ሳምንታዊ የመዝናኛ ፕሮግራም ላይ በተጋበዘችበት ወቅት ጋዜጠኛው ሁለገብ አርቲስት መሆኗን የሰራቸውን ስራዎች እየዘረዘረ ካቀረበ በኋላ በየትኛው ዘርፍ ብትጠራ እንደምትወድ ሲጠይቃት ሁሉን በአንድ መባል ነበረብኝ ብለዋለች። የዛሬ 37 ዓመት ከሀገር ፍቅር ባልደረባ ከሆነው ከአቶ አስፋው በቀለ ጋር ጋብቻ መስረታ ሁለት ልጆችን የወለደች ሲሆን አራት የልጅ ልጆችም አፍርታለች። አርቲስት ፍሬ ህይወት ባህሩ መኖሪያ ቤቷ አውሊያ ትምህርት ቤት አካባቢ ሐምሌ 19 ሆቴል አካባቢ መሆኑ ታውቋል። ብዙዎችን ያሳዘነው የአርቲስቷ አሟሟት ሲሆን አንዳንዶች ከዚህ በፊት የሰሩና ለሀገራቸው ትልቅ ባለ ውለታ የሆኑ ሰዎችን ዝም ማለት የለብንም፣ ሲጠፉ ወዴት ናችሁ ብለን መጠየቅ አለብን እያሉም ይገኛሉ። እንደሚታወቀው ቀደም ሲል የነበሩ አርቲስቶች በጥቅም አኳያ ብዙም የሚያገኙ ስላልሆኑ ራሳቸውንና ቤተሰባቸውን ለማስተዳደር በጣም የሚቸገራሉ። ስለዚህ በሕይወት እያሉ ሳይታመሙ ወዴት ናችሁ፣ የት ነው የምትገኙት? ብለን መጠየቅ አለብን የሚሉት ሐሳብ ትክክል ይመስልናል። ቲያትር ማንቂያ ነው። ቲያትር ትምህርት ነው። ፊልምም እንደዚሁ። ስለዚህ ለአገራቸው ያበረከቱት አስተዋጽኦ ቀላል የሚባል ስላልሆነም ልንደግፋቸው፣ ልንጠይቃቸው ይገባል። ፈጣሪ ነፍሷን በገነት ያኑርልን። ለመላው አድናቂዎቿና ቤተሰቦቿም መጽናናትን ይስጥልን እንላለን። መልካም ቆይታ።